ጀመር ፈረንጅ ቢሆን ታዲያ ሁሉም ፈረንጅ ዶላር ነው እንዴ? ታዲያ ውዶቼ፣ እናቴ ለኔ እኔም ልታከብር ሀብታም እንድታረግ ዶላር መስሏት ለዘመዶቿም ለኔም አምስት አምስት ዶላር ገዛሁ ብላ ሦስት ሺህ አምስት መቶ ምናምን ብር አክስራ ገዝታልኝ መጣች። ከዛ ልታስደስተኝ ስትጀባኝ አይላችኋለሁ የቻይና አምስት ብር የቻይና የዋን ነው። አሁን ባንክ ሂጅ። አላስመነዝረው ነገር የኢትዮጵያ አስራ አምስት ብር እዳ ነው ስላለ ለዘመዶችም ደውዪ፣ እዳ እንዳይገቡብኝ አላስ

ጭዶ ዶላር ስወጣ አለባቸው ከለ ያም ጓደኛ ነው መሰለኝ እ አሳፍረኝ ተመለሰ። ከዛ እሱ ጋር ነበር ያለው። ገብቶ ይቆጥራል የዛ አይነት ብር ማለት ነው።

እና ፈረንጅ ስለሆነ — ይሄ ቻይና ነው ሲጀመር። ፈረንጅ ቢሆን ታዲያ ሁሉም ፈረንጅ ዶላር ነው እንዴ? ይሄ የቻይና ብር ነው። ይሄ የቻይና ምንድን ነው ስሙ መሰለሽ፣ የብሩ ስም እራሱ ዮዋን ነው የሚባለው። አምስት ዮዋን ይባላል። ይሄ አምስት ብር ነው፣ የቻይና አምስት ብር ነው ው ዶላርም አንድ ዶላር ነው የነበረው። ይሄ ደግሞ የቻይና አምስት ብር ነው፣ ግን ያው ዙሮ የቻይና የቻይና ብር ነው ሀገር ሁሉም ይዘው ሄደዋል። ግን አሁን ይሄ ምን መሰለሽ፣ ባንክ ላስመነዝረው ሲሄድ በኢትዮጵያ አስራ አምስት ብር የእነሱ ብር ስላለሰ ኢትዮጵያውያኑ መንዝሩ እንዲህ ብያቸው ሲሄድ ብሩንም ተቀብሎ አስራ አምስት ዶላር ብሎስላቸው ይሄ ዶላር አይደለም የሚሉት ግን ማለጌ ነው። ሰውየው እንዴት እንደዚህ ያኑ የሚሻል አለው ብዙ አለው እና ብዙ ብር የቻይና ነጋዴ ነው። የቻይና ብር ነው ይሄ ዶላር አይደለም። አይደሻል እንዴ ዶላር አልኩት። ታጠየ ፈረንጅ ብር ነው ወይ አልኩት አለ ዶላር ያልኩት እኔ ፈረንጅ ብር ነው አለ ላልኩት። አሁን አለ ገዛሁት

ፊደሽ ታስመነዝሩ ተጨማሪ ዳ ነው የሚጣ የሚቀበሉሽ የሚሰራው ቻይና ነው። ኢትዮጵያ ውስጥ ይሁን ዳ ነው ይሄ ና እየቆጠሩ እኮ በቃ ዶላር አለው እንድትዩ ነው በቃ እንጂ ዶላር አይደለም። ዶላር አይደለም፣ የቻይና ብር ነው። ግን አሁን እኮ ብር ለአምስት ሰው ከገዛሽ ስንት ሺህ ብር? አምስቷ እሷ አምስት ብር ናት፣ እዚህ ጋር የሚል አምስት ነው። የቻይና ዩዋን ይባላል እና አምስት ብር ነው። እንግሊዝኛ ታውቂያለሽ መቼም አምስት ዩዋን ዶ ብእና እዳ አሁን ይሄ ምንም ማድረግ አይቻልም ብል በላቸው እና እሱማ ይቆርሳቸው እንደ ጌጥ ያርጉት ግን ሰውዬውን አፈላልገሽ ብርሽን ተቀበልኝ አድርጉ ብሎሻል እኮ እና ታዲያ አይ ቆይ ሂሳብ ስላለሽ በሰባት መቶ ሃምሳ ብር እንኳን ስንት ብር

ምን እንዲሆነ በዶላር ልስቀድሽልኝ እኔማ፣ በዛ ለውጭ አንቺ ብዙ ያለው ይህን ይመስላል

ቶሌተ ተርፈና ምን ላድርግ እያልኩ ነው። ለቤተሰቤ ምንም ላስመረቅ ብዬ ነው። ደግሞ እኔ ዶላር እንደሰጠሽ እቆጥረዋለሁ። መርቅሻለሁ። አንቺ ተመላሽ ባንክ እንዳትሄድ። በል እነግራቸዋለሁ። ባንክ መቶ ስምንት ብር ይመነዘራል። አምስቱን አንድ መቶ

ለዘመዶቿም ለኔም አምስት አምስት ዶላር ገዛሁ ብላ ሶስት ሺ አምስት መቶ ምናምን ብር አክስራ ገዝታልኝ መጣች። ከዛ ልታስደስተኝ ስትጀባኝ አያላችኋለሁ የቻይና አምስት ብር የቻይና ዩዋን ነው። አሁን ባንኪ ሂጅ አላስመነዝረው ነገር የኢትዮጵያ አስራ አምስት ብር እዳ ነው ስላል ለዘመዶችም ደውዪ እዳ እንዳይገቡብኛልአቻለ ደሞ ዶላር አደለም ግን መቶ ስምንት ብር ነው የሚመነዘረው። ምን ይሰራል አንድ መቶ ስምንት አንድ ገና ነው እና ሰው አጭበርባሪው በዝቷል። በቃ በጣም ነው ሰው የሚያጭበረብሩት። አሁን እናቴ ትልቋን ሴት 3500 ብር ሲቀበል ያልፈራ ወጣቶችንማ እንዴት አድርጎ እንደሚያጭበረብር እሰቡት። ብዙ ሰው ነው በነገራችን ላይ በዚህ በዶላር በምናምን ዙሪያ የሚያጭበረብረውና እንደው ጥንቃቄ አድርጎ ለማለት ያክል ነው። አንቺ እንግዲህ ምንም ማድረግ አይቻልም? አላ የታካሽ፣ ሌላም ላስይዘው፣ የራሱ ጉዳይ ሲጀመር። ማን ዶላሩን አንቺ እኮ ማሳሳትሽን አውቆ ነው ዶላር እንትን ቢል እንትን አይልም፣ ያውቁታል ሌሎቹ ዶላሩን፣ የዋን የቻይና ሰውየውን ሰውየውን ያየሁት አይኑ ጮንጮን ያለ ነው። ይሄ አይደለም አላ ያም ጮንኝ ነው አኩ ይሄ ትንሽ ከፈል ያለው በርከት አለ እንጂ ይሄ ጸጉሩም ማለት ነው የዚህኛው ወዴ ግንባሩ ድፍት ያለ የዛኛው ወዴ ካላሸሽቶ ጆፌ ነገር አለው ወዴ ዝህም ደፋ ያለ በዛ ላይ ዙሮ። አብሽሪ በአንቺ አልተጀመረም መበላት